ሰላም ጤና ይስጥልኝ የመንጊዜ ሚዲያ ቤተሰቦች፣ የሚያዚያ 21 2017 ዓ.ም የዕለቱ ጉዳይ ፕሮግራማችን ጀምሯል። የዛሬው ፕሮግራማችን ዶክተር ደብረጽዮን ገብረ ሚካኤል እና አቶ ጌታቸው ረዳን ጨምሮ በ18 ተጠርጣሪዎች ላይ ዛሬ የቀረበውን የወንጀል ድርጊት ጥቆማ ይመለከታል። እንግዲህ ጥቆማ አቅራቢው ጠበቃና የህግ አማካሪ አበራ ንጉስ ነው። ፕሮግራሙን አዘጋጅቼ የማቀርብላችሁ ርዕዮት አለሙ ነኝ። እንድትከታተሉ እንጋብዛለሁ። አበራ ግብዣይን ተቀበለ ስለተገኘ በጣም እያመሰገንኩ፣ ያቀረብከው የወንጀል ድርጊት ጥቆማ ምን ይመስላል የሚለውን ጠቅለል ያለ መረጃ ስጠን እስኪ። መልካም ርዕዮት፣ አንቺም ያው ይህን ጉዳይ ለህዝብ እንዲደርስ ለፈታሽን ድል በጣም ላመሰግንሽ እፈልጋለሁ። ከዚህ በፊትም በተመሳሳይ ጉዳዮች ህዝባዊ ናቸው ለህዝብ ጥቅም አላቸው ብለሽ ባመልሳቸው ርዕሰ ጉዳዮች ተደራሽ ያላደረግሽልን ጉዳይ ሳላመሰግንች ማለፍ አልችልም። ወደ ጥያቄች ስመለስ ወደ ጥያቄች ስመለስ እንግዲህ ዛሬ ህዳር ሚያዚ ሀያ አንድ ሁለት ሺህ አስራ ሰባት ዓመተ ምሕረት ለፌዴራል ፖሊስ የቀረበው የወንጀል ጥቆማ ትግራይ ላይ በሁለት ሺህ አስራ ሦስት ዓመተ ምሕረት ከተፈጸመው የወንጀል ድርጊት ጋር የተያያዘ ነው። በተለይ እንደሚታወቀው ህወሓት ከፌዴራል መንግስት ጋር በነበረው ጦርነት ከመቀለ ከህዳር አስራ ዘጠኝ ሁለት ሺ አስራ ሶስት ዓ.ም ከመቀለ ለቆ በረሃ እንደገባና በረሃም ገብቶ የትጥቅ ትግል አማራጭን አድርጎ በተለይ ደግሞ የሽምቅ ውጊያ ምርጫውን አድርጎ እንቅስቃሴ እንደሚያደርግ ወደ መቀለ እንደሚመለስ ለዚህ ይፋ ካደረገ በኋላ የተፈጸመ ድርጊት ነው። ይህ ድርጊት የተፈጸመው እንግዲህ አመራሮች ላይ ነው። እንደሚታወቀው ህወሀት መቀሌ ለቀው ወደ በረሃ ከገባ በኋላ በትግራይ ክልል ጊዜያዊ አስተዳደር ተቋቁሞ ነበር። በራሱ የህግ ማቋቋሚያ ያለው የፌደራል መንግስት በወሰነ ውሳኔ መሰረት ተቋቁሞ ነበር። በተለይ የፌደሬሽን ምክር ቤቱ በአስተላለፈ ውሳኔ የጣልቃ ገብነት ውሳኔ መሰረት ጊዜያዊ አስተዳደር እንዲቋቋም ፖለቲካሊ ተወስኖ እሱ ተከትሎ ደግሞ የመቋቋሚ አዋጅ በተለይ ደንብ ቁጥር አራት መቶ ሰባ ዘጠኝ ሁለት ሺህ አስራ ሶስት የሚለውን ወጥቶለት። እንደሚታወቀው የጊዜ አስተዳደሩ የመጀመሪያው የስራ አስፈጻሚ ዋና ስራ አስፈጻሚ ሆነው የተመደ ዶክተር መሆኑ ነቀ ነበሩ። በዛ ላይ የመንግስት ሰራተኛው ወደ ስራ ተመልሷል። ካቢኔም ተቋቁመው ነበር። የዞን አስተዳደሮች፣ የወረዳ አስተዳደሮች ተሽመው ነበር። ይህ እያለ ህወሓት ደግሞ የተመረጠ መንግስት በሀይል ተንዶብኛል። ፌደራል መንግስት በሀይል ነው ያስወገደኝ። ስለዚህ ወደ ቦታው መመለስ አለብኝ። ወደ ቦታው ለመመለስ ደግሞ የሽምቅ ውጊያ ማድረግ አማራጭ አድርገናል ብሎ ይፋ ካደረገ ኋላ ይህን ጊዜያዊ አስተዳደር በጠላትነት ፈርጆታል። በጠላትነት ሲፈርጅ ደግሞ እንዲሁ በዘፈቀደ ብቻ ሳይሆን፣ በፖለቲካ ውግንናው እና አቋሙ ከብልጽግና ጋር አብሮ እንደመስራቱ መጠን ይሄ ጊዜያዊ አስተዳደር እንዳካል አምራሮቹ ደግሞ እንደ ግለሰብ ጠላት ናቸው። በትግራይ ቋንቋ ደግሞ ባንዳዎች ናቸው። ከጠላት ጋር የሚሰሩ ባንዳዎች ናቸው። ከጠላት ጋር የሚተባበሩ ባንዳዎች ናቸው። ይህም በመሆኑ ደግሞ ከእነሱ ጋር ከመጣጣኝ እርምጃ ከጠላት ጠላት ላይ ሊንወስድ የሚገባው እርምጃ በመውሰድ ማስወገድ አለብን። በተለይ በህግ በምርጫ በህዝብ ምርጫ የተመረጠው መንግስት መቀሌ ገብቶ መጥከም የምንችለው በግብፅ ከጠላት ጋር የምናደርገው ውጊያ ብቻ ሳይሆን እነዚህ አስተዳዳሪዎች፣ የመንግስት ሰራተኞች፣ ተጽዕኖ ፈጣሪ የመንግስት ሰራተኞች ወይ ፖለቲካ ውግና ያሳየ የመንግስት ሰራተኞች የካቢኔ አባላቶችና መሰል የጊዜ አስተዳደሩ ሰራተኞችን ለማስወገድ ነው ብሎ ህዳር ሀያ አንድ ሁለት ሺህ ጥር ሀያ አንድ ሁለት ሺህ አስራ ሶስት ዓመተ ምህረት ሴንትራል ኮማንድ የሚባለው እንደምታውቁ ሴንትራል ኮማንድ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ነው። ሰባት አባላት ያሉት ናቸው። እነሱ ከወሰኑ ኋላ ይህ ውሳኔያቸው ለወታደራዊ አመራሩ ወታደራዊ ኦፕሬሽናል ስራው ነው ለሚመሩ አካላቶች መመሪያ ከሰጠ ኋላ ነው ግድያዎቹ እየተፈጸሙ የመጡት። እነዚህ ግድያዎች አሁን ባለን መረጃ ያለን ነው። ብዙዎች መረጃ ያጠናከር ነው ስልሳ አራት አመራሮች እና ድጋፍ ሰጭ ሰራተኞች ግዛሳለን ድጋፍ ሰጭ ሰራተኞች ናቸው የተገደሉት። በቆት ከሞት የተረፉትም አሉ። በግድያ ሙከራም ያመለጡ ሰዎች አሉ እና ይህ ድርጊት ደግሞ በተለይ በኢትዮጵያ የወንጀል ህግ ቢሆን ዓለም አቀፍ ህጎች የጀኖሳይድ መስፈርት የሚያሟላ ነው። የአንድን ወገን አንድን ወገን ሳይታጠቅ ትጥቅ ትግም ሳይመራ ሲቪላዊ ስራ በመስራቱ አስተዳደራዊ ስራ በመስራቱ የሆነ ፖለቲካዊ ወገን አካል ነው ብለን በብሄ በፖለቲካው ባግራውን ከፈረጥከውና በጠላት መልክ ከሰየምከ በኋላ የሀይል እርምጃ ከወሰድክበት፣ በተለይ ደግሞ እሱን ለማጥፋት ሙሉ በሙሉ ለማጥፋት በማሰብ ሲሆን ኢንተንቱ ኢልሚኔት የሚለው የወንጀል ህጉን ሲያሟላ የጄኖሳይድ ድርጊት ወይ የጄኖሳይድ ድርጊት ወንጀልን ያሟላል ተብሎ ስለሚታሰብ ጄኖሳይድ ተፈጥሯል ነው ነው ተብሎ ነው ጥቆማው የቀረበው። ይህ ይመስላል የጥቆማው ይዘት። እጅግ በጣም ያሳዝናል። እንግዲህ በዝርዝር በጥቆማው ወረቀቱ ላይ እንዳየሁት እነማን ናቸው ሟቾቹ የሚለውን አቅርበሃል። እንግዲህ በአብዛኛው የሚታወቀው የማነ ንጉስ እንደዚሁም ደግሞ አንብዛት አደሰ እነሱ እነሱ ናቸው የሚታወቁት። ግን በጣም በርካታ ሰዎች ከጊዜያዊ አስተዳደሩ ጋር ናችሁ፣ ወይም ደግሞ ከህወሓት ጋር አደላችሁም፣ ከብልጽግና ጋር ትሰራላችሁ እንደዚህ ተብለው የተገደሉ ግን በጣም በርካታ ሰዎች መኖራቸውን የሚያሳይ ነውና እንደው እንደዚህ አይነቱ ተጠያቂነት ቢኖር ኖሮ በየአቅጣጫው ማለት ነው አሁን የደረስንበትም ደረጃ አንደርስም ነበር ብዬ አስባለሁኝና። ግን የተፈጻሚነት ጉዳይ ደግሞ ሲነሳ፣ አሁን ያቀረብከው ይሄ ጥቆማ ምን ያህል ምርመራ ተደርጎበት ለፍሬ ሊበቃ ይችላል ብለህ ታስባለህ? ወይስ ደግሞ እንደዚሁ ለታሪክ ይቀመጥ ነው? ከእሱ አንጻር እንዴት ነው ያየኸው? መልካም እንግዲህ ያነሳችው ጥያቄ መሰረታዊ ጥያቄ ነው። የኢትዮጵያ ሀገራዊ ሁኔታ፣ በተለይ የተጠያቂነት ሁኔታ ስታዩ ደግሞ ያው ኦልሞስት በተቀበረበት ሁኔታ የቀረበ ጥቆማ ነው። የመቅረቡ ዓላማዎች ግልጽ ናቸው። በጣም ቲኬት በሚባል ወይ ደግሞ ወደ ዜሮ በተጠጋ ፐርሰንት ይመረመራል በሚል ነው ይመረመራል የሚል ነው ዋናው እና ሌላው ዓላማው ግን ይህ ጉዳይ በዜጎች ላይ ግፍ ተፈጽመዋል የኢትዮጵያ ጉዳይ፣ የኢትዮጵያ የህግ የበላይነት ጉዳይ፣ የዜጎች የደህንነት ጉዳይ በሁሉም አቅጣጫ ወጥቶ የመቅረትን ጉዳይ ብቻ ሳይሆን በግፍ የመገደል የመገደልን ዝንባሌ እያደገ መጥቷል። እነዚህ በሌሎች አካባቢዎች እያደጉ የመጡት ግድያዎችና እልቂቶች የመጡት የሆነ ሰዓት ላይ ሲጀመሩ ሃይ ባይ ስላጡ ነው ባይ ነኝ። በትግራይ በኦሮሚያ ክልል ብዙ ግድያዎችና ግፎች ሲፈጸሙ ከሁለት አስራን ጀምሮ ድምፅ አልሆንም። ሁላችንም በየቤታችን እስካልመጣ ድረስ የሌላው ጉዳይ ችላ በማለት ድምፅ መሆን አልቻልም ብሎ ብሎ ያን አልፎ ትግራይ ክልል ተከሰተ ጦርነት ተከትሎ ብዙ ሲቪላውያን ሞተዋል። ያሁንም ግን እነዚህ ተከሳሾች ወይ ደሞ አንዱን ወንጀል ፈፃሚ ዲተረንስ ወይ ደሞ አይባይ ሲያጣ ሌላ ወንጀል ፈፃሚ ወይ ታጣቂ በሚፈጠሩ የፖለቲካ ኢንቫይሮንመንቱ እንድንገኝ አድርጎናል። የተጠያቂነት ጉዳይ በነገራችን ላይ እንዲሁ በዘፈቀደ የሆነ ቡድን የሆነ ግለሰብ የማስጠካል ወይ ደሞ የማስቀጣትን ጉዳይ አይደለም። ሀገር ህሊና ውስጥ ነው የሚሰራው። ትንቅላት ውስጥ ነው የሚሰራው። ትንቅላት ውስጥ ሲሰራ ደግሞ ብዙ ጊዜ በህግና ህግ የበላይነት ነው የሚገለጸው። ህግና ህግ የበላይነት በሌለበት ሀገር ውስጥ ሀገር አለኝ ማለት አትችልም። ምክንያቱም ሁሉም ከሀገር የሚገኙ ጥቅሞች፣ እንዲሁም ሀገር የምታስገድድበት ወይ ደግሞ ከዜጎቿ የምትጠይቀው ግዴታዎቹ የሚገለጸው በህግ ነው። ስለዚህ ያን ሚተር ለማድረግና ያን የህግ የበላይነቱ ለመመለስ ያክል የተደረገ ተደረገ በታሪክ እንዲቀመጥ የሚደረግ ጉዳይ ነው። ሌላው ግን በዚህ ላይ ልዩ ሁኔታ እንዲቀርብ ልዩ ዓላማ ታስቦ የተደረገ ነው ነበር። አሁን ለምሳሌ በትግራይ ለተፈጸሙ ግፎች አድቮኬት የሚያደርጉ ብዙ የትግራይ ፓርቲዎች፣ ብዙ የትግራይ ተወላጆች ተጽዕኖ ፈጣሪዎች እኛንም ሳይቀር አድቮኬት አድርገናል። ታቅ ያለች ዳር ሁለሁዳር አስራ ስራት ሁለት ሺ አስራ ስድስት አመተ ምህረት በትግራይ ስለተፈጸሙ ግፎች እና በደሎችና ጭፍጨፋዎች ይመለከተዋል ብለን ለምናስበው የመንግስት በአማራ ክልልም አድቮኬት የሚያደርጉ በአማራ ክልል የሚፈጸሙ ወንጀሎች አድቮኬት የሚያደርግ ፓርቲ ተጽዕኖ ፈጣሪ ግለሰቦች እና አካላቶች አሉ። በኦሮሚያም በተመሳሳይ። ማለት እዚህ ላይ ግን በትግራይ ክልል ሁለት ሺ አስራ ሶስት ዓ.ም ተቋቁሞ በነበረው ጊዜያዊ አስተዳደር አመራሮች ና የመንግስት ድጋፍ ሰራተኞች ላይ የተፈጸመው ግፍ ግን አድቮኬት የሚያደርግ ሰው አልተገኘ ነበር። እነዚህ ሰዎች ዜጎች ናቸው እንደማናቸው ዜጋ የኢትዮጵያ ዜጋ ፍትሕ የማግኘት መብት አላቸው። የመካስ መብት አላቸው። እውቅና የማግኘት መብት አላቸው። ለነሱ እውቅናም ሲባል ለነሱ በደል እውቅና ሲባል የቀረበ ጥቆማ ነው። ልዩ አለማውያ ነው እና በሂደትም በታሪክ እነዚህ ተግባራቶች ስታያቸው ቀልድ ሊመስሉ ይችላሉ። ተፈጣሚነታቸው ሩቅ ሊመስሉ ይችላሉ ግን ሀገሩ ስለሚቀጥል፣ ህዝቡ ስለሚቀጥል ለራሳቸው ፕሬሲደንቱ ነው ጥሩ ፕሬሲደንቱ ነው በሀገሪቱ የህግ የበላይነት እንዲሰፍን አሁን አስተዋጽኦ ሊኖራቸው የሚል ግምትም ተይዞ ነው ጥቆማው የቀረበው። በጣም ጥሩ ነገር ነው። ሀገርም ህዝብም ይቀጥላል እና መቼም ዛሬ ባይሆን ዛሬ ተፈጻሚ ባይመስልም ግን ደግሞ ተሰንዶ ይቀመጥ የሚለው ነገር እጅግ በጣም ትልቅ ነገር ነው። ለሌሎችም ጉዳዮች ብዬ አስባለሁኝ። እና አንዳንድ ጊዜ አይ አሁን ይህንን ማን ሊሰማ ነው ይሄንን ማን ሊያደርግ ነው በሚል ምንሳነፈው ነገር አለና እንዲህ አይነት ነገሮችን መስራት ግን ዛሬ አልሆነም ማለት ነገ ማን ያንን ሰነድ እንደሚያነሳው ነገ ማን ፍትህ ጠይቆ ጫፍ እንደሚያደርስ እንደዛም አይነት የተመቻቸው ሁኔታ እንደሚኖር አይታወቅም እና ከአሁኑ እንዲህ አይነት ነገሮችን መሰነድ ጥሩ ነው። ሁለተኛው ነገር ደግሞ እነዚህን ሰዎች ድምፅ የሚሆን በበቂ ሁኔታ ደግሞ አለመሰማቱንም የሚያነሳው ትልቅ ነገር ነው። ምክንያቱም የሆነ አይነት ቡድን ያለው ድምፅ ይሰማለታል በአብዛኛው በእኛ ሀገር ሁኔታ። ነገር ግን እንደዚህ አይነት ሲቪሊያን ጉዳይ ግን ምንም አይነት እንደ ወንጀልም የማይታሰብበት ደረጃ ደርሰናል በየቦታው ላይ እና ታጋይነን የሚሉ ቡድኖችም የሚፈጽሟቸው የተለያዩ መሰል ድርጊቶች በቃ ልክ እንደ ትክክለኛ ነገር እየታዩ ነው። እና እሱንም ነገር ይኸው ነገ እንደዚህ ሊሆን ይችላል የሚለውን ለጨካኞችም መልዕክት ማስተላለፊያም ጭምር ነው። እንደገና ለቤተሰቦቻቸው፣ ወገን ዘመዶቻቸው እና ፍትህ ፈላጊ በሙሉም የሚያስብ ሰው አለ፣ ሁሉም ሰው የጣለው ጉዳይ አይደለም የሚለውንም የሚያሳይ ነው እና ጥሩ ነገር ነው ብዬ አስባለሁኝ። እንግዲህ የተነሱት ሰዎች ዝርዝሮችን ስመለከት አጠቃላይ በወቅቱ የነበሩ የህወሀት ከፍተኛ የሚባሉ አመራሮች ናቸው ወይስ ደግሞ በቀጥታ በዚህ ጉዳይ እነዚህ ሰዎች ተሳትፈዋል ወይ የሚል ጥያቄ ይፈጠረብኝ። ምክንያቱም አስራ ስምንት ሰዎች አሉ። ከነዛ ውስጥ የተወሰኑትን ለመጥቀስ ዶክተር ደብረ ጽዮን ገብረ ሚካኤል፣ አቶ ጌታቸው አሰፋ፣ ወይዘሮ ፍትለወርቅ ገብረ እግዚአብሔር፣ አቶ ዓለም ገብረ ዋህድ፣ አቶ ጌታቸው ረዳ፣ ሌተናል ጀነራል ታደሰ ወረደ፣ ሌተናል ጀነራል ጻድቃን ገብረትንሳኤ፣ ሌተናል ጀነራል ዮሐንስ ወልደ ጊዮርጊስ፣ እንደዚህ እና በወቅቱ የነበሩ በተለያየ መንገድ ከትግራይ ጋር በተያያዘ አመራር ላይ የነበሩ ሰዎችን እንትን ያደረገ ነው ወይስ ደግሞ በግለሰብ ደረጃ እነዚህ ሰዎች የየራሳቸው ጥፋት ለዚህ ጉዳይ አለባቸው ወይ የሚለውን እሱን ደግሞ እስኪ ከፍተኛ ወታደራዊና ፖለቲካዊ መሪዎች ናቸው። አዎ፣ የአንዳንዶቹ ግልጥ ያለ መረጃ ነው። እንግዲህ ጥቆማ ስሰጪ መነሻ ጥቆማ ስሰጪ በጥቆማች ልክ ወንጀል ተፈጽሟል ብቻ ማለት አይደለም። የሚሰፋ ይሰፋ ነው። የማጣራት ስራ እንዲሰራ ለመንግስት ስሰጪው፣ መንግስት እነዚህን መነሻ አድርጎ መነሻ ማስረጃ የሚሰጠው እየሰፋ የሚሄድ የተሳታፊ ቁጥር በወንጀል ተጠጣሪዎች ቁጥር የሚጨምር የወንጀል ድርጊቱም አይነቱም የግድ በጆኖሳይድ እና በጦር ወንጀለኝነት ብቻ የሚወሰን አይደለም። ተራ ግድያም ሆኖ ሊገኝ ይችላል። በተለይ በጦርነቱ ውስጥ ታጣቂዎቹ ነው የሚፈጽሙት። ሚገርም ይሄ የሟቾች ቁጥር ካየሻቸው በዞን ደረጃ ስምትራቸው በጣም ተመጣጣኝ ነው። ለምሳሌ በምዕራብ ትግራይ የሚባለ ሰሜን ምዕራብ ትግራይ የሚባለ ሰሜን ሽሬ እና ዙሪያው የሚባለ ሀያ አምስት ሰው ነው። በማዕከላይ ዞባ ማለት አክሱምና አድዋ የሚባለው አካባቢ አስራ አንድ ሰው ሙቷል። በምስራቁ ወደ ስድስት ሰው ሙቷል፣ ሰባት ሰው ሙቷል። ምስራቅ ትግራይ አጋመ የሚባለው አካባቢ ማለት ነው። ደቡብ ትግራይ የሚባለው ይሄ ራያና እንትን የያዘው ወደ ዘጠኝ ሰው ሙቷል። በደቡብ ምስራቅ የሚባለው እና የሳምረና ምናምን የሚባሉ ሰዎች ወደ ስምንት ሰው ዘጠኝ ነ ደቡብ አቴምቤ የሚባለው ደግሞ ይህ ደቡብ ምስራቅ አካባቢ ወደ ሰባት ሰው ተገሏል። በዚህ ውስጥ በክፍለ ጦር ደረጃ የሚመሩ ሰዎች የሚታወቅ ናቸው። ለምሳሌ የደቡብ ግንባሩ የሚመራው የነበረ ሌታን ጄኔራል የአንድ ሰው ልጅ ጊዮርጊስ ነው። የሰሜን ምዕራቡ ሲመሩት የነበረው ጀነራል ምግብና ጀነራል ሀይለ ስላሴ የሚባሉ ወይ ወድም ቤቴ የሚባሉ ናቸው። በምስራቁ የሚመሩት የነበር ሰው ላይ ጀነራል ጀነራል ወደ አባት የሚባሉ እዛ የተጠቀሱ ናቸው። አብዛኞቹ የግንባር መሪዎችና የአርሚና የግንባር መሪዎች ብሎ የተፈጸመ ወንጀል ነው ያለው በሙሉ እዛ እነሱን የሚቆጣጠሯቸው ታጣቂዎች በኩል የተፈጸመ ወንጀል ነው። ያ ደግሞ በቀጥታም በተዘዋዋሪ ተጠያቂ የሚያደርጋቸው እነሱ የሚቆጣጠሩ ስራዎች ስለተፈጸመ ማለት ነው። በምርመራ ሂደት ግን የእያንዳንዱ ሰው ገዳይ የሚታወቅበት ሁኔታ ይመጣል፣ ነው አት ሊስ ይመጣል። በእነዚህ ለበል ግን ተጠያቂ አድርጎ መቅረብ ወሳኝ ነው። እነዛ ሌሎች ዲሆነ እነ ጌታቸው አሰፋ፣ እነ ጌታቸው ረዳ፣ እነ ሰትወር ገብረእግዚአብሔር፣ እነ አለም ገብረዋህድ፣ እነ ገብረጭን ደግሞ እና ጄኔራል ታደሰ ወረደ ደግሞ በልዩ ሁኔታ ግድያ እንዲፈጸም ጥር ሀያ አንድ ሁለት ሺህ አስራ ሶስት አመተ ምህረት ቃለ ጉባኤ ይዘው ተወያይቶ እኛን ፖለቲካ ሊፈርጀው ግድያ እንዲፈጸም የሴንትራል ኮማንድ ሁ- ለወሰኑ ሰዎች ናቸው። በዚ ሁሉ እልኬት ማለት የውሳኔ ምንጮቹ ናቸው። ኦሪጂናል ሲን የሚባሉ ሰዎች ናቸው። እነዚህ በውሳኔ መልኩ ከወሰኑ በኋላ ለጦር አዛዦቹ በየደረጃቸው ከአዘዙ በኋላ የተፈጸመ ግፍ ነው። በነገራችን ላይ ትላል ግፎች የተፈጸሙት ከዚህ ውሳኔ በኋላ ነው። ከዛ በፊትም በስሜትና በተለያዩ መንገዶች ታጣቂዎች የበዙበት ክልል እንደመሆኑ የተፈጸመን ኋላ ግን በፖሊሲ ደረጃ በውሳኔ ደረጃ ነው። በህዝቦቻቸው የተገደሉት ብዙዎቻቸው ንብረቱ የወደሙት ጋንዳ ተብሎ የተፈረጁት በፕሮፓጋንዳ የተደገፈ ዲሁማናይዝ የሚያደርጉ ፕሮፓጋንዳዎች የተሰራጩት ከዚ በኋላ ነው ከዚህ ውሳኔ በኋላ ነው እና እነዚህ ሰዎቹ ሰባቱ የመጀመሪያ ረድፍ ላይ የተጠቀሱ ሰዎችን በተመለከተ ተጨባጭ ወንጀል ፈጽመዋል የሚያስብ ነው። በተለይ ለጆነሳይ ግባት የሚሆን ውሳኔ የተወሰነው እዛ ላይ ነው። ለምሳሌ ባንዳ ናቸው ተብሎ የተወሰነ ነው። ምግበይ አሁን በነገራቸው ይሄ ክስ ሲቀርብ እንዲሁ በልትሳዊ ሲዲ ይቀርባል። የጀነራል ታልቃ ንግግር አለ። የጀነራል ምግበይ ንግግር አለ። የሌሎች የህቡቅ ረመጥ የሚባል ህቡቅ ቡድን የከተማ ላይ የሚገል ምክትል መሪ ንግግርም ተያይዟል። ዛ ንገር፣ ለምሳሌ ትንሹ የምክትል ጀነራል ወር ላይ የተናገረ ነው። ከዚህ ውሳኔ በኋላ የካቲት ወር ላይ በአንድ ትምህርት ቤትና አርም ሰብስቦ እነዚህ ትግሬዎች አይደሉም ባንዳዎችም አይገልጻቸውም ከሰው በታች ናቸው። የትግራይ ህዝብ ይቅር ላይ መሆኑ ይታወቃል። እነዚህ ላይ ደርሰው ግን ይቅርታ ማድረግ የለበትም። መገደል ብቻ ሳይሆን በትግራይ አፈርና መሬት በትግራይ አፈር ሬሳቸውን ሊቀበል ሊቀብል የሚያስችል ሞራል የለንም ብሎ ዲሁማናይዝ የሚያደርግበት ንግግር ተያይዟል። በዚህ ጻድቃንም በዛ ንግግር ጀነራል ጻድቃንም እነዚህ ሰዎች ምከሯቸው። ይህ ጻድቃን ደግሞ መጋቢት መጀመሪያ የተናገረው ከዚህ ውሳኔ በኋላ ማለት ነው፣ ወጥቶ የተቀረጸ የተላለፈዋል። እነዚህ ሰዎች በምንም ተአምር ምከሯቸው፣ ካልሆነ ግን አስፈላጊ የምትሉት እርምጃ ውሰዱላቸው ባንዳዎች ናቸው። የተመረጠ መንግስት እንዲመለስ ጥረት ማድረግ ሲገባቸው ከጠላት ጋር ሆነው አስተዳደር ተክለው አቋቁመው የሚከሰስባቸው ይገባል ይላል። የህቡ ቡድኑ የሲቪል ህ ቀሰ ቡድ መሪ የሆነ ወጣት ነው ሚላል የነበረ በትግራይ ላይ ከዚህ በፊት ትግላችን የነበረው ከትንሽ የአንበጣ መንጋ ነው። አሁን ግን ትልቅ የአንበጣ መንጋ ጋር ከጠላት በላይ ጠላት ለሆኑብን በዚህ አስተዳደሩ እዚህ አስተዳደሩ እግሩ እንዲተክል ያደረጉ አመራሮችና ድጋፍ ሰጪ ሰራተኞችን እርምጃ ወስደናል ብሎ በዛን ወቅት ዜና የድል ዜና ብሎ ሀውልቲ ሀውልቲ ክፍለ ከተማ የሚባል መቀለ ከተማ ክፍለ ከተማ ለሀውልቲ የሆነ አስጋ የሚባል ስራ አስጋቢ እንትን ዋና አስተዳዳሪ ነበሩ። እሱም ገለውነዋል ብሎ በሽጉጥ ነው የመጡበት የተረፈው ማለት ነው በአጋጣሚ የተረፈው ማለት ነው። የግድያ ሙከራታዎች ያ ነው። ከዚህ በላይ አሰቃቂ ነው። በነገራችን ላይ አገዳደሉ ዝርዝር ቢጠነ ሲመራመር ይወጣል ብለን ስለተው ነው በክሱ መዝገቡ አቅረቡ። ፎርማሊቱ ስላልፈቀደ ነው እንጂ ለምሳሌ እንግዛ ታውቂያለች። ጅበልቶ ተገኝቶ ከተገኘ በኋላ ተቀበረ። እንግዲህ ጀነራል ምግብ የሰጠው መመሪያ አለ። በትግራይ መሬትና አፈር ሊቀበሩ አይችሉም የሚል መመሪያ ቀድሞ ስለተናገሩ እንግዛ ከተቀበረበት ነው አውጥቶ ይታሉ። በጣም ያሳዝናል። በአሰቃቂ ሁኔታ ተገድሎ ከዛ ጅብ እንዲበላው እንዳይቀበር ተደርጎ ከዛ ደግሞ የተረፈው ሲቀበር እሱን አውጥተው ራሱ እንደገና ደግሞ አዎ፣ በጣም አስታውሳለሁ። ሌላው በራያማቸው የተገደለ አንድ ካሳይ ሀይሉ ወደ እርቅታ ዙሪያ ሲቪል ሆኖ የሚሰራ የፖሊስ ስራ የሚሰራ የነበረ ሰው አለ። እሱ ይዘውት ከሄድ በኋላ ብዙ ካደከሙት በዱላ ጨፍጭቆ ካደከሙት በኋላ ግን ብላይ አስሮች ነው የሄዱት። ዝም ላይ በላ ሱ ዝም ቢ በላውነ የተደረገው ከዚህ በአገዳደላቸው ለራሱ የሰብአዊነት የታየበት ነው። ሁለትታ ዜማነ ከገደሉት በኋላ እሱ ተነስ መግለጫ ስጥ ይሉት ነበር። ከባው እንደዚህ ቪዲዮ ወጥቶ ነበር የዛን ጊዜ በነገራችን ሬሳውን ሲያንገላ ተያይዟል፣ ተያይዟል። ይሄ ታዲያ ሌላ የኢትዮጵያ ክፍል ላይ ከተፈጸመው ወይ ደግሞ ህወሀት ማህበራዊ መሰረት ነው ደጋፊዎች ናቸው ብላ ወንጀል ተፈጸመ በሌሎች አካላት ወንጀል ተፈጸመባቸው ከምትላቸው ሰዎች በላይ ግፍ አልደረሰባቸው አገዳደላቸው ከዚ በላይ ይበልጥ እ ያቻል በዓላማ ደረጃ ትጠፋታላችሁ እያሉ ጀኔራሎች መግለጫ እየሰጡ ወይ ነው ትግራይ ላይ በጊዜ አስተዳደሩ የተፈጸመው ለዚህ ሳቸ አንዱ ትልቁ ግባችን እንዲሆን እውቅና መስጠት ቀደም ወሳኝ ነው። በደላቸው ልጆች አሏቸው ቤተሰብ ያሏቸው ልጆች ሰዎቻቸው የሞቱት አብዛኞቹ የእነዚህ ሰዎች ሪከርድ መደረግ አለበት። ነገ ነገ ወዲያ ጥሩ ጊዜ ይመጣል ብዬ አምናለ። የፍትህ ጊዜ ይመጣል ብዬ አምናለ። አሁን አገሩ ብልጽግና እንዳጨማለቀው ሆኖ ይቀራል ብዬ አላምንም። ሪስቶር እናደረጋለን። አገሩ ሲቀጥል ደግሞ ዋናውን የሚያስቀጥል ሀገሩ የሚያስቀጥለው ህግ የበላይነት ነው። ህግ የበላይነት በሌለበት ሀገር ሀገር አለኝ ማለት አይቻልም። ቁድሩ በዘፈቀደ የሆነ እንትን ስለሚሆን ያ ያ የሚያሳይ ዘግናኝ የሆነ ጉዳይ ነው የተፈጸመው። እና ከዚህ አንፃር ደግሞ የባለ ድርሻ አካላቶች በግልጽ ተለይተዋል። አላስተባበሉም። በነገራችን ላይ ሴንትራል ኮማንድ ፎርስ የሚባሉ ሰባቱም ያሉበት እነታደሰ ወረዳ ያሉበት እነ አለም ገብረዋህድ ያሉበት እነ ጌታቸው ወረዳ ያሉበት ዶክተር ደብረፅዮን ያሉበት ይሄ ላጊፍ የፈጸሙ ሰዎች ናቸው። እንግዲህ ለራሳቸው ሳይጠየቁ በእኛ ላይ ማለት የሌላው ግፍ ላሳንስ ብዬ አይደለም። በእኛ ላይ እንደዚህ አይነት ግፍ ተፈጽሟል። የመፍትሄ ሀሳብ ሀገረ ትግራይ ነው ተገፍተናል፣ ምናምን ብለው የሚያላዝኑት ነገር በእነዚህ ሰዎች ላይ የፈጸሙት እንዲያውም በትግራይ ተወላ ብሄርተኞች ነን አይደለም የሚሉት በትግራይ ተወላጆች ናቸው። ስለዚው ትጥቅ ያልያዙ የሰሩት ስራ ኮ የሚገርምሽ ደመወዝ ነው የከፈሉት። ደመወዝ ቀይሮ ነው የፈረሙት። ደመወዝ እንዲደርሰው መንግስት ሰራተኞች ቴሌ ነው የዘረጉት።

ለዛውም በልዩ ሁኔታ ግልጽ ለመናገር በልዩ ሁኔታ በትግራይ የተተከለው በሰዓቱ የተተከለው ጊዜ አሰራሩ ፓራሌል ኮማንድ ፎርስ የሚባል የራሱ መቋቋሚ አዋጅ ያለው ከኛ ጋር በወታደራዊ ትስስር የሌለው እኛም በወታደራዊ እንቅስቃሴ ጣልቃ አንገባም፣ የእኛ ስራ ስቴቶች የተፈጠረው የፓወር ጋፕ ለመሙላት የምናደርገው ጥረት ብቻ ነው ያለን ብለው በቃ ያሰመርንበት በቴሌቪዥን ህዝቡም እንዳይደናገር እኛም ተጠቂ እንዳልሆን ግልጽ ያደረግንበት ጉዳይ እያለ ነው የተጠቃ ነው። ዋናው ያስጠቃን ምክንያት የተመረጠ መንግስት በበረሃ ይቀራል፣ እነዚህ ሰዎች ጥሩ ጥሩ ነገር ከሰሩ መጥፎ ምልክት እና አሻራ ሁነው ሊያስረሱሉ ይችላሉ በሚል ፖለቲካ ሂሳብ ነው አደጋ እና ጥቃት የደረሰብን እና ይህን ለማሳየት ነው የብዙዎቹ ተሳትፎ። በተቻለን አቅም እዛ ለማሳየት ሞክረ ነው። በሲዲ ማስረጃዎች ይዘናል። የተለያዩ ሰዎች በወቅቱ የነበሩ ታጣቂዎችም የሲቪል ስለላ ሰራተኞችን በሚያሳይ መልኩ የተያያዘበት ነው እና መነሻ ነው። ዝርዝሩ ለኋላ ግን ስፔሲፊካ ኦፕሬሽናል ስራ የሰራ ሰው ወደፊት እየመጣ ይሄዳል በሚል ሂሳብ የተሰራ የቀረበ ጥቆማ ነው። በጣም ነው የማመሰግነው አበራ። እንደው ለመጨረሻ ጥያቄ እንዲሆነኝ ና ከዛ በኋላ አንተ መታወቅ አለበት የምትለው ሌላ ጉዳይ ካለ ደግሞ ትጨምርበታለህ ከህግ የበላይነት ጋራ በተያያዘ ያነሳሃቸው ነጥቦች ነበሩ እና ሀገር የሚባለው ነገር እራሱ አለ የሚያስብሉ ዋና ዋና ምሰሶዎች አንዱ እንደሆነ ልክ ነው። ያ በሌለበት አይነት ሁኔታ ስርዓት አልበኝነቱ እንደዚህ አይነት ጨካኞች እንደፈለጉ የሚሆኑበት አይነት ሀገር ነው የሚሆነው እና እሱንም ነው እያየን ያለ ነው። እንደው ከአንተ ውጪ ደግሞ ሌሎች ሰዎች ወይም ቡድን ኖሮ ይሄንን ነገር ከጫፍ ለማድረስ የሚሰራ ሌላ አካል አለው ወይ የሚለውን ምናልባት መግለጽ ከተቻለ እሱን ጨምረ ሌላ ሳላስተላለፈው ባልቀር የምትለው መልእክት ወይም መረጃ ካለ ደግሞ አክልበት። መልካም ርት አሁንም ለሰጠሽኝ ለጠየቅሽ ጥያቄ መልካም ነው። ስራው የተሰራው በቲም ነው። በነገራችን ላይ እነዚህ ዳታዎች ብቻ የሰበሰብኳቸው አይደለም። በወቅቱ የዞን አስተዳደሮች፣ የወረዳ አስተዳደሮች የነበሩ ሰዎች ላይ ተባብረን ነው የሰበሰብ ነው። ፍትህ ሊያገኙ ይገባል። እንደማናቸውም የኢትዮጵያ ዜጋ ፍትህ ሊያገኙ ይገባል፣ እውቅና ሊያገኙ ይገባል የሚል ስብስቦች አሉ። ይህ ጉዳይ የምንከታተል አጋጣሚ ሆኖ መጨረሻ ላይ ጥቆማ በማቅረብ እኔ ከሙያ ጋር ቅርብ ስለሆን ካልሆነ በስተቀር ብዙ ኃላፊነት ስላለኝ አይደለም። ምክንያቱም ያው ሙያ የሚጠይቅ ይሆናል። እ ያዘጋጀዋለሁ መግቢያና መውጫ ቢሮክራሲው እኔ ምናልባት መፍት ተቋሞች በመረዳት ነገር ስለማቅ ብቻ ፊት ለፊት ታየው እንጂ ጉዳዩ በቲም መልክ በተለይ በሁለት ሺ አስራ ሶስት የጊዜው አስተዳደር የነበሩ አመራሮችና ተጽዕኖ ፈጣሪ ግለሰቦች አሉ። በዚህ ጉዳይ እኮ ምን ይሳቃሉ? ጉዳይ ይሳቅ ወልዳይ እንዳልኩ የዘነ ይሳቅ ወልዳይ ታውቃለሽ። ያቀው በቀደምም ኢንተርቪው ነበረን ከእሱ ጋር። አዎ፣ እና ዚህም አለ። ክትትል እናደርጋለን፣ ምንም ግልጽ ነው። ኢቨን ዳታዎቻችን እናስተካክላለን። በነገራችን ላይ ርዕዮት ያነገርሽ ሌላ ያልደረስንበት ፍሪማቸው ስለሆነ ነው እንጂ እኛ ሁለት ሺ አስራ ሶስት ሰኔ ሀያ አንድ ላይ ያው ጊዜ አሳዶ በይፋ ከትግራይ ወጥቶ ወደ አዲስ አበባ ሲመጣ የቀሩትን ሰዎች በጠላት ጋር ከጠላት ጋር መተባበር ተብለው በእድሜ ልክና በሞት የሚያስቀጣ ደንብ ቁጥር አውጥተው ነው ብዙዎቹ አስዋቸው የነበረው ከጠላት ጋር መተባበር በሚል ማለት ነው። የራሳቸው ህግ አዲስ ህግ አውጥተው ማለት ነው። ራሳቸው ደፊኒሽንና ህግ አውጥተው ማለት ነው። እሱም ብቻ አይደለም የመጀመሪያ

ገብቶ የሚሰራ ከአደረጃጀት አለን ማለት ይቻላል። ከዚህ ውጭ ማስተላለፍ የሚፈልገው ነገር በነገራችን ላይ ይሄ አሁን እኛና የተወሰኑ ሰዎች የተጠቁ ሰዎችን በተመለከተ ጉዳያቸው ወደ ፍርድ ወደ ህግ አካል ይዘነው ነው ሄድ ማለት፣ ጉዳዩ የእኛ ብቻ ማለት አይደለም። በተለይ የወንጀል ጉዳይ ይሄ መንግስት ጉዳይ ነው። የወንጀል ጉዳይ የሁሉም ዜጋ ጉዳይ ነው። ውጀስስ ሳሙኤሪን እንጀስ ኤልዌር ነው የሚባለው የኔ የፍትህ መጓደል የአንቺ የፍትህ መጓደል ጉዳይ ነው እና ሀገራችን ሀገሩ በተለይ አሁን ወደ ተረጋጋ ጉዳይ የሚመጣ ከተፈለገ የበላይነት የህግ የበላይነትን የማጽናት ጉዳይ ወሳኝ ነው። የመትከል ጉዳይ ወሳኝ ነው። ያ ለማድረግ ደግሞ እነዚህ በጅምር የተጀመሩ የፍትህ ጥያቄዎች ሁሉም ሰው ጉዳይ ብሎ ሁሉም ኢትዮጵያዊ የኔ ነው ብሎ ተቀብሎ የቻለው ተጨባጭ ድጋፍ ያልቻለው ግን የሞራል ድጋፍ የማድረግ ግዴታ አለበት። ምክንያቱም ነገ በእኔ ማለት መቻል አለበት ማለት ባለመቻላችን ነው ተራ በተራ ተጠቃዮች ሆነ ልክ የሶስቱ የጥቁሩ የነጩና የቀዩ በሬ ታሪክ እየገጠመን ምን ያለ መዛ ነው። በእኔ ማለት ባለመቻላችን ነው የተናቀል ጥቃቶ ሆኖ በድምር ግን የገ ሁላችን ጥፋት ሆኖ ይመጣል እና ይሄ ጉዳይ የፍትህ ጉዳይ የጋራ ጉዳይ ተደርጎ ሌሎች ኢትዮጵያውያኖች የቻሉትን ድጋፍ እንዲያደርጉልን ጥሪ ያደርጋል። በጣም ነው የማመሰግነው አበራ። እንግዲህ ይህንን የፍትህ ጥያቄያችሁ ፍሬ አፍርቶ ለማየት ያብቃን። የሁላችንም ጉዳይ ነው የህግ የበላይነት እንዳልከው ከሌለ በስተቀር ነግበኔ ነው። ቢያንስ እንደው ስለሌላው ማሰብ ቢያቅተን እንኳን ስለ ራሳችን በማሰብ እንኳን ልንሳተፍበት የሚገባ ጉዳይ ነው። በሌላም ጊዜ እንግዲህ እየተደረሰ እየተባባልን የምንነጋገር ይሆናል። ለዛሬው በጣም አመሰግናለሁ። እኔም አመሰግናለሁ ሪዮት። በዚህ አጋጣሚ አንቺን ማመስገን እፈልጋለሁ። ፍትህን በማስፈን ልማትን በመትከል እና አጠቃላይ የህብረተሰቡን ሁለመናዊ ጥቅሞችን ፕሮሞት በማድረግ የሚዲያ ሚና ስለሚታወቅ አንቺ ደግሞ በዚህ በማናቸውን ሰዓት በማናቸውን አጀንዳ ህዝብን ይጠቅማል በሚል ባሉ አጀንዳዎችን የምታደርግልን ትብብር በዚህ አጋጣሚ ህዝብን በመወከል ላመሰግን እፈልጋለሁ። እሺ፣ በጣም አመሰግናለሁ። ፈጣሪ አክብርልኝ። አድማጭ ተመልካቾቻችን ከጠበቃና የህግ አማካሪ አበራ ንጉስ ጋር ያደረግኩት ቆይታ ይህንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳ ጋር ቆያችኋለሁ። እስከዚያው ሰላም ሁኑ።